ግዲ በዚህ አይነት መልኩ እያንዳንዱ ነገር በተራ በተራ በተራ ደርድሬያታለሁ ማለት ነው። እንደምታዩት ቅድም ከስር ምንደረደርኩኝ፣ መጀመሪያ ላይ ቲማቲም ደረደርኩኝ። ከዛ ደግሞ ወረ አሬሹ ጠቀለልኩት፣ የወይን ቅጠሉ ከዛ ደግሞ ጥቅልል ጎማ ነው፣ ከዛ ድንች እያለ ይቀጥላል። ይሄ ያዘጋጀሁት ከቲማቲም ባዶነስ ፣ክዝብረ ሸበቅ ባሮ ሽንኩርት ቀይ ሽንኩርት ነጭ ሽንኩርትና ዝንጅብል ሎሚ ቆንዶ በርበሬ ሱሜ ጨምሬበታለሁ ማለት ነው ስለዚህ ዘይት ዘይቱን ጨምሬያለሁኝ ከዛ እጠቀልለዋለሁ ማለት ነው ያው ከዚህ በፊት ደግሞ አሰራሩን ቀደም ያለ ዩቱቤ ላይ እንዴት እንዴት እንደምጨምር የጨመርኩ ስላለ ቫዮ ላይ ገብታችሁ ወይንም ደግሞ ላይ ቪዲዮ ውስጥ ገብታችሁ ታገኙታላችሁ ከሀ እስከ በ ማለት ነው። ሰላም፣ ጤና ይስጥልኝ። እንግዲህ ወዳጆቻችን ይኸው እንደምታዩት ቅድም ስንሰራው የነበረ ወረአሊሽ ወይም የወይን ቅጠል ጥቅልል ጎመን፣ እንግዲህ በዚህን አይነት አእምሮና በተለያዩ ግሪን ስፔሻል ፉዶች ወጥቷል። እንግዲህ አዳነች ኢንተርናሽናል ስፔሻል ፉድ ከዱባይ ምንጊዜም ኢንተርናሽናል ምግቦችን በሰራች ሰዓት ለእናንተ ማስተላለፍ፣ ለእናንተ ለማስተማር ሁልጊዜም ዝግጁ ነኝ ማለት ነው። ታዲያ እባኮትን እጆን መታጠቡና አካባቢውን ንጹህ መሆኑን እንዳይሰሩ እንዲሁም ደግሞ የሚሰሩበትን እቃ ንጹህና ደረቅ መሆኑ እንዳይረሱ። ሰላም ኢትዮጵያ፣ ፍቅር ለሀገራችን፣ ለህዝባችን እንዲሆን ታላቅ ምኞታችን ነው። ታዲያ የደወል ምልክቱን ማብራት እንዳይረሱ ምንጊዜም እኛም የምንሰራው አዳዲስ ነገር እንዲደርሱት ማለት ነው።